በዚች ሚጢጢ ሀገር ቋሚ መኖሪያ ቤትም ሆነ ቋሚ ዜጋ የለም። በሀገሪቷ ውስጥ ተወልዶ ዜግነት ማግኘትም አይቻልም። ሀገሪቷ ግዜያዊ ዜግነት የምትሰጠውም ለጳጳሶቿና ለጳጳሶቿ ጠባቂዎች ብቻ ነው። የዓለማችን ትንሹ ሀገር በሆነችው በዚች ሀገር ውስጥ የሚሰራው ወንጀል መጠኑ ከሌሎች አገራት አንጻር ከፍተኛ ነው። ግና ነገሩን ጉራማይሌ የሚያደርገው በሀገሪቷ አንድም እስር ቤት አለመኖሩ ነው። ወንጀለኞች ሲፈረድባቸውም ወደ ሌላ ሀገር ተወስደው ነው የሚታሰሩት። ሀገሪቷ ካለማችን ትላልቅ ሃይማኖቶች ያንዱ መቀመጫ ብትሆንም በተቃራኒው ካለማችን አገራት ሁሉ ብዙ የወይን ጠጅ የሚጠጣባት ሀገር ናት ቫቲካን።